ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? የዞ ማነሽቱ ተከታታዮች እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ዛሬ የጽናትን ድራማ ክፍል 64 ይዤ መጥቻለሁ ማለት ነው። በጣም ደስ የሚል እና አጓጊ ነው። ሰርች ያረጋችሁ ማየት ትችላላችሁ። እንግዲህ ወደ ቪዲዮ ከመግባታችን በፊት ለዚህ ቻናል አዲስ ከሆናችሁ ከታች ያለችው አኔ ደውል ምልክቷ ሁለት የበማትቆር ሰብስክራይብ፣ ሰፖርት፣ ላይክ፣ ኮመንት አስተያየት መጣፍ ትችላላችሁ። ወደ ቪዲዮ

እወ፣ ል ቁጭ በሉ። እግዚአብሔር ያክብርልኝ። እንደ አደባባይ ሶስት ጊዜ ካልዞርኩ አልጸድቅም። አይጸናም አልሽ እኮ ልጄ፣ ገና ከመምጣት ስሮ ባ አለም እባላለሁ፣ የናሁም እናት ነኝ። እኔ ደግሞ ጓደኛዬ። ምን እንደተፈጠረ አይታወቅም። ሄሎ ለምን አንቺ ሴትዮ አትይኝ? አንቺ ሴትዮ ለምን ከህይወታችን አትወጭም? ታይኝ በቃ። ለምን እህቴ፣ በሰላም ነው ኖረች፣ ነው ሰላም ወጥን እንደዚህ የምታሰቃየን? አረ በፈጠረሽ፣ አረ በፈጠረሽ፣ ሴትዮ፣ ትልቅ ሰው አይደለሽም? ለምን አትይኝም ብላ በጣም ትናደዳለች። ተሰሚኛለሽ፣ ደውለሽ፣ ተሰሚኛለሽ፣ ከእህቴ ጋር አንድ፣ ደውለሽ አንድ ነገር ብትያት አለቀሽም ትሰምኛለሽ? ብላ ተላትና፣ እናንተ ቆሻሻዎች ናችሁ፣ ለምን ተለወጠች ነው አይደል እንደዚህ የሚያደርጋችሁ ብላ የሆነ ነገር ብቻ። በየቤቱ በጣም ብዙ ችግሮች አሉብን እና የገርማን የሆነ እውነት ለመናገር አቤት ጉድ እኮ ነው። ጉድ ጉድ ጉድ። እና እንግዲህ እንደዚህ በሚለው ነው ማለት ነው። እንግዲህ ሄሎ ፅናት ነው እሱ። ሄሎ ብላ ሄሎ፣ ምሩ ነሽ እንደ መሆንሽ ነው? ምንም አረ ምንም ምንም አልሆንኩም ብላ ታደባብሳለች ማለት ነው። መናገር አልፈለገችም፣ ሸር ማድረግ አልፈለገችም። የለቦ ወጥ ወጥ፣ ዛሬ መምጣት እንኳን አልችልም ብላ ትላታለች ማለት ነው። እሺ በቃ ብላ ከዛ ትዘጋለች። አረ ደህና ነኝ። መሆነሽ ነው? መሆነሽ ነው አልኩልኩም አልኩኝ። አረ ደህና ነህ፣ ቻው በቃ ብላ ስልኩን ትዘጋለች ማለት ነው። በጣም ግን ሁሉም በየሁሉም ቤት በጣም ብዙ ጎደሎ አለው። የሚገርማቸው እንግዲህ ፅናትና ኬራ ወደ ምሩቃ ሊሄዱ ነው የቢኒ እናት ስለምትመጣ ማለት ነው። እየተጓዙ ነው። የሚገርማቸው ነገር እየተጓዙ ነው። ሰኒ መጣ ነበር? እንደ አረ አልመጣችም። ምነው ምንም እንደው ዝም ብዬሽ ነው? ያን እኮ ነው የነኪ ቤት ሂጅ አንኳኩትሽ ሰላም በይው ሲጀመር ለምን እንደሆነ አላውቅም ካልተናገርክ ይከፋሻናል? አይደል በቃ አይ እንደዛ አይደለም በቃ ምን ማለት ነው ደርሰናል ነው ነው ብቻ ነው እንዴ እና እዚህ የሆነ የከበደሽን ስም መጥራት ምን አመጣው እንዴ ቆይ ለምን ተናደድክ ለምን ብዬ ነው በቤት ሰራተኛ

እያስተካከለች ነው ምሩ፣ ይህን ቆንጆ በጣም እያስተካከለች ነው። በጣም ጭንቅ ነቅ ብሏታል ማለት ነው ምሩ። በጣም ጭንቅ ጠጥ ብሎና ማቶን ለመቀበል እንዳትንቀት ማለት ነው። አንዳንድ ግን የባሎቻችን ዘኖች በጣም የምንፈራው እኔ ራሱ ሲሄድ ከማቶች ጋር እግሬ ሽንት የለላቅ ነው። ለምን እንደሆነ አላቅም። እንፈራለን እንግዲህ መጣጅሪ እንዴ፣ ዜታ ታሪና ቆንጆ የሆነች ልጅ ኖሜ የቀረ ነገር አለ፣ አንድ የቀረ ነገር አለ። ማን? ምንድነው? መስቴ እረፍት ያስፈልጋታል ብሎ አስደነገጥኩ እኮ የኔ እናት፣ የኔ እናት፣ ስለምታከብሪ አመሰግናለሁ። ቤተሰቦችን፣ ምስለምቶችን ላይ በጣም አመሰግናለሁ። ምን ማለት ነው? ምን ማለት ነው? አንተን የሰጠኝ እኮ እነሱ ናቸው። ምን አይነት መልካም አስተሳሰብ ያላት ሴት ነሽ። አይ ነሆሜ፣ እኔ እንዲህ እንዲሰማኝ ያደረገ አንተ ነው። ሴት ልጅ ከተንከባከባትና ከተፈቀረች እድለኝነት ስሜት ነው የሚሰማት። አሁን ሙቀሰ ይቆይና ምን ነው፣ እነዚህ ቆዩ። ምን ምን አውቃለሁ፣ እንግዲህ እንደለመዱት ተጋሽተው ነው። ደግሞ እኮ እንድትመጣ ብዬ ስራ ግዢ ነው ያልኳት እንድትመጣ ብዬ እና ታዲያ ምን ሆኖ ነው? እሱ ናቸው እድሜያቸው ረጅም ነው መሰለኝ። ስናነሳቸው መጡ። ፌሎ የላን በሩ ከፍት ሄደ ማለት ነው ትላለች። አሁን ደግሞ ምንድን ነው የማደርገው? ፍ በጭንቀት ሞታለች ግን በጣም በጣም ወደ ፅናትዬ መጣ ለብሷለት ቀያየር ሰትር ምሩ ተመጣና ለምንድን ነው ትላታለች። ለምንድን ነው እንዴ ምንድን እያደረግሽ ነው? ልብሴን ልቀየር ነው አላግዝሽ ነው። አረ ምንም ስራ የለም፣ ጨርሻለሁ። እንዴት ማጭ ማጨብዬ ነው እንደዛ ያለኩሽ፣ ሁሉንም ጨርሻለሁ። አሁን የናሁም እናት ብቻ ነው ያለ። እንደፈታሹ እንደፈታሹ እንደፈራሹ አይደለም። እንጃ፣ ብቻ ልቤት ትርትር ይላል። ውስጥ ውስጥ የሆነ ነገር እየተሰማኝ ነው። አንቺ ልጅ እንጂ እንደዚህ ነሽ የምታስበኝ? የእናት የናሁም እናት ገና እንዳየችሽ ነው ነው ወሳጁ የምትልሽ? እንዳፈሽ ያደርግልኝ ይሆናል። ቸር ተመኘ ቸር እንድታገኝ አይደል የሚባለው። አረ ወንዶቻችን የት ሄዱ? ያይ ያንቹ የእኔውማ በዛው ቀረችልኝ እያለ ነው። ኪራ እኮ በጣም ነው የሚወደሽ። ቅድም መንገድ ላይ ራሱ እንደብድ ቁመን እየተጨቃጨቀን ነበር። ወይኔ ናሁም እኮ ምን ቆዩ ስለው እየተጨቃጨቁ ይሆናል። አይሄሽልን አይደል። ጭቅጭቃችን ሁሉ እኮ ዓለም አቀፍ ሆኖልናል የሚዋደዱ ሰዎች እኮ ናቸው የሚጨቃጨቆች። እኔ በቃ የጎደለ ነገር ካለ እንሙላ እስቲ የሰራውትን ነገር ትቀምሽልኝና ያነሰውን ነገር ትነግረኛለች ብለው ተነስተው ይሄዳሉ። አንተ አንተ ተጨናቹ ናችሁ። አንድ ክፍለ ዘመን ትጨርሳችሁ እኮ ሴቶችን ታውቃችሁ አይደል ቶሎ አይወጡም። ተተው በከ በከ መቼም ጥናት ማይካብ ስትሰራ ነው አትለኝም። እሷ በተፈጥሮ የምትንቀሳቀስ ሴት ናት። እና የጽናት መቀብ ስትቀባ ነው የቆየች። የከባ ተቀባስ ባዝሌ ለመቀባት ይችላል። ባዝሌ ለመቀባት ራሱ ፎርም ያስፈልገዋል። እንደው የማየ ደወለች ብሎ ሄለው ማየ ወይ የማየ የት ደረስሽ? እንዴ እንዴ ምን ገጠመሽ? ምን ነው አቶ ጉተማ ሞቱ ብሎ ይላታል። በስመ አብ ብሎ ይላል። መቼ መቼ ላይ ሟቾች ብሎ ይደነግጣል። እንግዲህ የናሁም እናት የናሁም እናት እንግዲህ ቀጠሮዋን ሰርዛለች ማለት ነው። ምክንያቱም ጎረቤታቸው የሆነ ሰው ሞቶ እዛ ለቅሶ ለመሄድ ማለት እሺ፣ በቃ እሺ፣ ነገ እኔም ቀብር መጣለሁ። እሺ ማ እሺ፣ በቃ ቸው እማ ራሽን ጠብቂ ብላ ብላ ምን ነው ችግር አለ እንዴ? አዎ፣ በእናት አቶ ኩታ ታውቃቸው አይደለም አረፉኩ

ግን እሳቸው እኮ ልጅ ነበራቸው አይደል? እንዴ እባክህ ልጅማ ነበራቸው። ልጅማ ስድስት ልጅ ነበራቸው። እናታቸው ስትሞት የእናታችን ንብረት ብለው ለስድስት ተካፍለው በስርዓት አንድ ቀን እንኳን እንቅልፍ ሳይተኙ ይሄው አረፉ። አሁን እኮ መጣ ያለቅሱ ይሆናል። ምን ይሉን እንደነበር ታውቃለህ? እንደ እኔ እንደ እኔ ስድስት ከመውለድ መንገድ ላይ ውሻ ማሳደግ ጽድቅ ነው ብሎ ይሉ ነበር። በጣም ተስፋ ቆርጦባቸው ነበር ማለት ነው። እንዴት አይቆርጦባቸውም? እስቲ አስብሽ አንተ ልጅ ወልደህ እንዳልወለድክ መሆን አሁ እንግዲህ እንግዲህ ምን ይደረጋል? እንግዲህ እኔ ምን አውቃለሁ። ሴቶች የጠፉ ምን አውቃለሁ የወር ሆነ እንደዛ ለፍታ ለፍታ ቀረች ስላት ምንት ላይ ተሆነ መቼም ትረዳሃለች። እንግዲህ ለቅሶ አደል እሱማ ተረዳለች፣ ግን በጣም ነው ያፈጋዋት። እንቅልፍ የሚባል ነገር አልተኛችም። ሄደህ ጥራት። በቃ ቆይ እስቲ ትንሽ ያውረውና እጠራቸዋለሁ። እሺ በቃ ምሩዬ። ይ ዝም ብለሽ ነው እንጂ የምትጨናነቂው፣ የሰራሽው እኮ ቆንጆ ነው። አፏ ላይ ወርቅ ያልኩህ፣ በይ እንድትታነቅ ነው። የጭንቀት ምት፣ የጭንቀት ምኞት፣ የትግራ የገባው ነው አይደለም

አንቺማ መኞትሽ መግለጥሽ ነበረ አስከፋሽ አይደል? አረ በፍጹም ማመኝ እንኳን ብትመጣ እዛውን ጠበቃት። ግን ጽይክ ግን ይጽይ ምንም አሰብሽን አልቀየርሽም? ጭራሽ አልቀየርኩም። ኪራ ራሱን እየጎዳ ነው። እባክሽን፣ ፍቅራት አይ ፍቅርና ተክፌ ይጎዳሻል። እኔ ምንም አልልሽም፣ ግን አንድ ነገር ልንገርሽ ፅናት ለቤተሰብ ያለው ሁሉ ቁልቁን ለፍቅር ሲል መስዋዕትነት ይከፍላል። በቃ ይህ ለዛሬ ቀን ይሄን እርስ እናንሰው። ግን እንደ እህትም እንደ ጓደኛም አንድ ምክር ልምከርሽ አሁን የወሰንሽ ውሳኔ ወደፊት እንዲቆጭሽ እና እየወቀሽ እራስሽ እንድትኖሪ ነው የሚያደርግሽ። እሽም ነው ይ ግራ ስላይ እየገባሽ ስለሆነ ነው እየመከርኩሽ ያለው

ነገ ለቅሶ ጋር አብረን እንሄዳለን። ከማን? ከኔ ጋ። ምነው በዛውም ስትተዋውቀ አረን ያለ ደም አይኖ ጣንለት ነው የሚሆነው የሆነበት። አረ ምንም ችግር የለውም እናቴ ቀለል ያለች ሰው እሷም ብታይ የምታይ ደስ ነው የሚላት። አይ እና ወይኔ ይቅርባት። ምን ተዋውቃችሁ ቢሆን ኑሮ ብትሄድ ኖርማል ነው ግን አትሄድ። ተደረበች አንድ አይነት ናቸው። ተናቸው እኮ ነው አንድ አይነት ናቸው እኮ ይህችም ተደረበች። ቆይ እኔም ላግዝሽ ብለው ተነስተው ይሄዳሉ። አንድ አይነቶች ናቸው። ምሩ ግን እባክህን አለምዬ ስለቀረሽ ደብሯታል። እማዬን ልታገኛት ጓጉታም ፈርታም ነበር። ግን ምን እናድርግ? ቆይ እዚህ አናደምሳ ስብለን እዚህ ጭነት ጋር ሶፋ ሶፋ ጋር

ሲጀመርን ያወቀ ነው እንጂ እንዴት ፍቅር እንደሆነ፣ ሁይ አወቀ ነህ? እንደውም ለምን አንድ ጨዋታ አንጫወትም? እንትን አንድ ሰው ቁጥር ይዛል፣ ቁጥሩን እየጠራ ሰው ይታዘዛል። አሪፍ ያሳብ ነው። እሺ ማነው ቁጥር የሚይዘው? ከምናቸው እኔ ይዛለሁ። ተስማምተናል። ያሺ በቃ ሶስት አንዴ ስምንት ሁለት አውቀሽ ውሃን አውቀሽ ነው። እውነት አንቺ የጠራሽን ቁጥር ነው ያዝኩት። በራስ ማበረም መውደቀ ይልውሃን እንደዚህ ነው ኪራ እንዲጠይቅ አልፈልግም። ጨዋታ ለምን ይቀራል? እንዴት ይሁን ይመሰላች ቁጥሩ ራሱ ከቁጥሩ ጋር ተቀራራቢ እየጠራ ሰው ይጠየቃል። ስለዚህ

ቤተሰቦች መሆኑ ጽናት በቃ አንድ ጥያቄ ብቻ ነው የሚቻለው። ጽናት እንዳታወሪ ጨዋታውን ንቀጥራ የሆነ ነገር ግን ከቀጽና አንቺ የሆነ ምስጢር አለ የደበቆቻችሁን። ቆይ ግን እስከ መቼ ነው የምትደብቁን? መቼ ነው ግልጦነሽ ምትነግሪኝ ብሎ አዝናለሁ ብሎ ዙሮ ይተኛል ማለት ነው። በጣም ታስባለች። ምሩ ማለት ነው ለማንኛውም እንግዲህ፣ በጣም እና ደስ የሚል ቆይ እንደዚህ እንደሚያምሽ ያውቅሽ። ለምጣጩ ለምን አለ እንደ እንዳልጠጣ ብታረገኝ። አንቺ አንቺ ሰው ሚልሽ መች ትሰሚያለሽ። እሺ አሁን ምን ልሰራለሁ? የምትፈልገው ነገር አለ? አይ አሁን እኔ ምን አሁን አምሮ ጋር ለበልጠን የመጣ ነው ህግቤ እና፣ እረፍት አድርጊ። ምትና የምትፈልገው ነገር ካለ ቀስቅሰኝ። ወይኔ ወይ ኔ ጨጓራን ተቃጠልኩኝ። ባባ ያቺ ውስጥ ትጠጫለሽ። አረ ተው እሱን ደግሞ ማን ይፈጫል? አረ ተኝ ተኛ ነው ያለኝ። ወይ ከዚህ ቅርብ ያለው ጁስ ቤት ሄደን እንጠጣ። ባክተው ስተኛበት ይለቀኛል። አንቺ ሰው ሚልሽን ስሜ። እሺ እራሴ መሄድ እችላለሁ። ለቀቀኝ። ይሄለሽ አንድ ቀን አዙሮ ቱቦ ውስጥ ነው የሚከተሽ ብሎ ይላታል ማለት ነው። ትቦም ትቦም እዚህ ጋ ማሳጅ እያደረጋት ነው። ምሩን አቤት አዲስ ፍቅር መጀራት እንትን ልታስይዘኝ ነው እንዴ? እና ታዲያ አልጋ ላይ ሆኜ እስትበይ ቢያልሽ እንደዛ ስትልኩም ለማንኛውም በድጋሚ ቪዲዮ እስክንገናኝ ድረስ መልካም ጊዜ። ሁላችሁ ወዳችኋለሁ፣ አከብራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ከታች ያለችውን የደወል ምልክቷን ሁለቴ በማጥቆር ቤተሰብ ሁኑ፣ እንዲሁም አስተያየታችሁን አድርጉ። ወዳችኋለሁ፣ አከብራችኋለሁ። ኤቭሪቦዲ አይ ላቭ ዩ ሶ ማች። ባይ ባይ።